አቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የፋኖ ኃይሎች ኦፕሬሽን አዲስ አበባ አራት ኪሎ ዳግማዊን አውሰናይ በሚል አዲስ የተጠና ኦፕሬሽን በአዲስ አበባ ለመፈጸም እቅድ ዝግጅት ላይ ናቸው የሚል መረጃ ደርሶኛል ያለው የደህንነት መስሪያ ቤቱ፣ አስቸኳይ ስብስባ በመጥራት ጸረ ኦፕሬሽን እቅድ ማውጣት መጀመሩ ተሰምተዋል። በአዲስ አበባ የፋኖ ኃይሎች ሊፈጽሙት ተዘጋጅተዋል በተባለው ምክንያት የፌዴራል አመራሮች እንዲሁም የአዲስ አበባ አመራሮች በአስቸኳይ የማረፊያ ቦታ እንዲለውጡም ተነግሯቸዋል። ከፍተኛ ወታደራዊ ስምሪትም በአዲስ አበባ ተሰጥቷል። መንግስት፣ በብሔራዊ ቴሌቪዥንም ብርበራና ፍተሻ በየቤቱ እንደሚያደርግ በይፋም አሳውቋል። በቤተመንግስቱ ከፍተኛ ድንጋጤም ተፈጥሯል ተብሏል። ዝርዝር መረጃ ይዘንበታል እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጧጡፎ ቀጥሏል። የፋኖ የሚሰሩ ኃይሎች ድል መቀዳጀታቸውን አስታውቀዋል። በወሎ ጎንደርና ጎጃም ሸዋ ከፍተኛ ትንቅንቅ ተደርጓል። በጎንደር ከእለት አስጨራሽ ከፍተኛ ውጊያ በኋላ የፋኖ ኃይሎች ኪንፋዝ በገላ ወረዳን ሙሉ በሙሉም ከብልጽግና ኃይል በማጽዳት መቆጣጠራቸውም ተነግሯል። የፋኖ ኃይሎች በመድፍና በድሮን የታገዘውን የአገዛዙን ጦር አርግፈው ወረዳዋን ይዘዋል ሲሉም የአይን እማኞች ገልጸዋል። በሌላ በኩል በጎንደር ከተማና በጎንደር ዙሪያን ውጊያ ተደርጓል። ከ22 መኪና በላይ የአገዛዙ ጦር በፋኖ ሽንፈት እንደገጠመው ነው የተሰማው። ከጎንደር የተሰማውን ዝርዝር የግንባር መረጃ ይዘናል፣ እናስደምጣቸዋለን። በሌላ በኩል በጎጃምም ከባድ ውጊያ ተደርጓል። የፋኖ ኃይሎችን ለመክበብ በሶስት አቅጣጫ የተመመው የብልጽግና ጦር ያላሰበው መልሶ ማጥቃት ከፋኖ ኃይሎች ደርሶበታል። በሌላ ግንባር የፋኖ ኃይሎች በሰነዘሩት ጥቃት የአገዛዙ ምሽግ ላይ መብረቃይ ጥቃትም አድርሰዋል። የቡድን መሳሪያ በፋኖ ኃይሎችም ተማርኳል። አገዛዞ ጭኖት ሲንቀሳቀስ የነበረ ከፍተኛ ሬሽንም በፋኖ ኃይሎች ተማርኳል። ከጎጃም የደረሰንን ዝርዝር የግንባር መረጃም ወደ እናንተ የምናቀርበው ይሆናል። በሌላ በኩል ዘመነ ካሴ ከነ ስባ ተነጋም እንዲሁም ጀዋር መሐመድ ጋር በህዝባዊ ትዕይንቱ ላይ መሳተፉን ተከትሎ ለተነሱ ጥያቄዎች ቆፍጠን ያለ ምላሽ ከፋኖ ኃይሎች ተሰጥቷል። በቀጥታ የፋኖ ኃይሎችን ምላሽ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለ ለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወደደረኳቸው የጦር ግንባር መረጃዎች አልፋለሁ። ሰበር ዜና፣ የአማራ ፋኖ ብሔራዊ ኃይል አፋ በሃ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር ኪንፋዝ በገላ ወረዳን ሙሉ ለሙሉ ተቆጣጠረ። የብልጽግናን ሰራዊት በኪንፋዝ በገላ ወረዳ በደረሰበት ተደጋጋሚ ምትና ጥቃት እንዲሁም ትጥቅና ስንቅ ማመላለስ ረመጥ እሳት የሆነበትን ወረዳውን ሙሉ በሙሉ ለጎንደር የበጋሻው ክፍለ ጦር አስረክቦ ወጥቷል፣ ሲሉ የመረጃ ምንጮች ገለጹ። የአገዛዙ ኃይሎች ከኪንቫዝ በገላ ወረዳ ተገደውና ተሸንፈው ሲወጡ ወይራ በር ላይ በነበረው እላ አስጨራሽ አውደ ውጊያ ከ35 በላይ የአገዛዙ ወታደሮች እስከ ወዳኛው ሲሸኙ፣ ቁጥራቸው ከ57 በላይ የሚሆኑት ከቀላል እስከ ከባድ ቁስለኛ ሲሆኑ፣ ብዙዎች እግራቸው ወደ መራበት አቅጣጫን በመሮጥ ሲጠፉ፣ የቀሩት ደግሞ እየተንጠባጠቡ ወደ አምባ ጊዮርጊስ ከተማ ገብተዋል ሲሉ የመረጃ ች አስታውቀዋል። የአገዛዙ ኃይል በቀጠናው በተደጋጋሚ የደረሰበትን ሽንፈት ላለመቀበል ከእግረኛም እስከ ድሮን ድረስ ተጠቅሞ ንጹሐንን ጨፍጭፎ ለመቆጣጠር ሞክሮም ሳይሳካለት እንደ ኮሶም እየመረረው አሁን ላይ ወረዳዋን ለአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮረ ጎንደር የበጋሻው ክፍለ ጦር አስረክቦ ወጥቷል ሲሉም የአይንማኞች ገልጸዋል። በተመሳሳይ ዜና በትናንትናው ዕለት የአገዛዙ ወንበር አስጠባቂ ኃይል ሰሞኑን በጎንደር ከተማና በአካባቢው በአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኩራ አካል በሆነው ጎንደር የበጋሻው ክፍለ ጦር የደረሰበት የሰብአዊና ቁሳዊና እንዲሁም ፖለቲካዊ ሽንፈት ከአባ ለመቀልበስ በማሰብ ከጎንደር ከተማ በቅርብ ርቀት የሚገኙትን አንቦበር፣ ወግሎና ዳዋ ዳሞት የተባሉ ቦታዎችን መረጃ በማጥፋት ከተለያዩ ቦታዎች አለኝ ያለውን ከ22 መኪና በላይ ቀልብ ኃይል በመሰብሰብ ጥቃት የሰነዘረ ቢሆንም በአፋበሃ ጎንደር ቀጠና ፋኖች በደረሰበት የመልሶ ማጥቃት ተለብልቦ ተመልሷል ሲሉም የመረጃ ምንጮች ገልጸዋል በውጊያው የጎንደር የበጋሻው ክፍለ ጦር ምክትል ዘመቻ መሪ አርበኛ ሞላ ከፌም የአጼ ፋሲለደስ የቃኘው እና የጎንደር ብርጌድ አባላትን በማስተባበር የብልጽግናን ኃይል እንደ ኑግ ሲወቅጡት እንደ ቅጠል ሲበጣጥሱት ውለዋል ሲሉ የፋኑ ኃይሎች ገልጸዋል አርበኛ ሞላ ከፌ የአገዛዙ ደንገ ጦር ኃይል እኛ ጎንደር በጋሻው ካለንበት ቀርቶ ነበሩበት ከሚባል ቦታ የመርገጥ ወኔና ሞራል የለውም ምክንያቱም ከጎንደር እስከ ዳባት ከወገራ እስከ ሚካኤል ደብር በተደጋጋሚ ተገናኝተን ከተርብ ፈጥነን እንደ ንብ ነድፈናቸዋል፣ ሲልም ተናግሯል። በአውደ ውጊያው የብልጽግና ኃይል እንደለመደው ሰብአዊ፣ ቁሳዊና ፖለቲካዊ ኪሳራን ቀምሶም እንደ አጭር ርቀት ሯጭ ፈርጥጦም ወደ ጎንደርና ጠዳ ከተሞች ተመልሷል፣ ሲልም የፋኖ አመራሩ ገልጿል። አሁን በቀጥታ ወደ ጎጃም አልፋሉ። ጊዮን ብርጌድ ሰርጂካል ኦፕሬሽን ማካሄዱ ተገለጸ። በትላንትናው ዕለት ሰከላ ግሽ አባይ ከተማ ድንጋይ ገበጣና ሳንግባ ቤተ ክርስቲያን መሽጉ የነበረውን የብልጽግናን ኃይል ላይ አፋባሃ ጎጃም ቀጠና፣ ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮም ብርጌድ ክንደ ነበልባሎቹም አባ ግስ ሻለቃ፣ ግትም ሻለቃና ኃይሌ አድማሶ ሻለቃ ከንጋቱ 11 ሰዓት ላይ መብረቃይ ጥቃት አድርሰውበታል። በዚህ አውደውጊያ ውጊያ ድንጋይ ገበጣ ላይ የመሸገውን ኃይል አይበገሬው አባ ግስ ሻለቃ በሌሊት በመጠጋት አራት የብልጽግናን ኃይል እስከ ወዲያኛው ሲያሰናብቷቸው ሁለት የብልጽግና ሰላምና ኃይል መቁሰላቸው ነው የተነገረው። የምድር ድሮን እየተባሉ የሚጠሩት አባግስ ሻለቃ ከብልጽግና ጋር በመተናነቅ ብሬን በመማረክ ለጊዮን ብርጌድ ማበረከታቸውንም የቅርብ ጊዜ ትውስታ ነው። ሳንግባ የመሸገው ኃይል ላይ የደፍጣ መሐንዲሶቹ ምግትም ሻለቃና ኃይል አድማሱ ሻለቃ በመናበብ መብረቃዊ ጥቃት የሰነዘሩ ሲሆን የፋኖ ኃይሎችን ምት መቋቋም ያቃተው የብልጽግና ኃይል ሳንግብ ቅዱስ ሚካኤል ቤተክርስቲያን በመግባት ራሱንም አትርፏል። በትላንትና ሁለት ሶስቱ ሻለቃዎች በመናበብ ከ11 ሰዓት ከሌሊቱ እስከ አንድ ሰዓት ከምሽቱም አውደ ውጊያም አድርገው ከፍተኛ ድልም ተቀዳጅተዋል ሲሎም ይህ መረጃ ምንጮች አስታውቀዋል። ይህ በእንዲህ እንዳለ በሌላ ሰበር ዜናችን በዛሬው ዕለት በርካታ ቁጥር ያለው አድማ ብተና በሚል መጠሪያ የሚታወቀው የአገዛዙ ወታደራዊ ኃይሎች ቀኛዝማች ሰሜን ደስታም እንጅባራ ብርጌድ ስር የምትገኘዋን አሰም አንደኛ ሻለቃን ለመክበብ በሶስት አቅጣጫ ቢሰለፉም አይቀመሴዎቹም የቀኝ አዝማች ሰሜነ ደስታም እንጅባራ ብርጌድ አናብስቶች እያሳደዱ የመልሶ ማጥቃት በመክፈት ሲመቷቸው ውለዋል። የማታ ማታ የብልጽግና ኃይል የደረሰበትን ምት መቋቋም ባለመቻሉም ወደ መነሻ ካምፖም ተመልሷል። በዚህም በብልጽግና ኃይል በኩል ስድስቱም እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቁ የብልጽግና ኃይሎች ቁስለኛ ሆነው መመለሳቸውም ተረጋግጧል። ከተሰናበቱት መካከልም የብልጽግና ኃይል በብቃቱ የሚተማመንበትና ከሌሎች የብሬን ተኳሾች የተለየ ክብር ይሰጥ የነበረው ብሬን ተኳሾም እንደሚገኝበት ነው የውጊያ መረጃዎች የሚያሳዩት። በመሆኑም በብልጽግና በኩል የደረሰው ሰብአዊ ኪሳራ እንዳለ ሆኖም የውጊያ ስልታቸውን የፋኖ ኃይሎች ከመከላከል ወደ ማጥቃት መቀየራቸውን፣ እንዲሁም በፋኖ ኃይሎች በኩል የደረሰ ምንም አይነት ሰብአዊና ቁሳዊ ኪሳራ አለመኖሩን ከግምት ውስጥ ስናስገባ የፋኖ ኃይሎች ያገኙት ወታደራዊ ውጤት ከፍ ያለ ነው ሲሉም የዓይን እማኞች ገልጸዋል። ላለፉት ሁለት ዓመታት ለአንዲትም ቀን በብልጽግና ኃይሎች ሳትደፈር በፋኖ ስትተዳደር የቆየች ቀበሌም መሆኗ አይዘነጋም። ይህ በእንዲህ እንዳለ በሌላ የጎጃም ግንባር አረንዛው ዳሞት ብርጌድ ድል መቀዳጀቱን አስታወቀ። ወደ ብር ሸለቆ መሰረታዊ ውትድርና ተቋም ሬሽን ጭኖ ሲገባ የነበረ አይሱዜ በብዛት ለምግብ የሚውሉ የቁም እንስሳት ይዞ በመሄድ ላይ ሳለ የአረንዛው ዳሞት ብርጌድ ፍኖተ ዳሞት ሻለቃ የበረሃ አናብስቶች ይህ የመከላከያ ሰራዊቱ በሶስት ቦታ ወጥሮ ወደፈጣ በያዘበት በመግባት የጫናቸውን የቁም ከብቶች በመማረክ ታላቅ ጀብዶ ፈጽመዋል ሲሉም የፋኖ ኃይሎች አስታውቀዋል። በዚህ የተበሳጨው የብርሃኑ ጁላ ሰራዊት አይጥ በበላ ዳዋ ተመታ እንደሚባለው በአካባቢው የሚገኘው የአዲስ ዓለምና ወርቅ ዓለም አካባቢ ማህበረሰብ ከብቶችን ነድቶ መውሰዱም ታውቋል። በመሆኑም ሽንፈቱን ማመን ያልቻለው መንግስት በፌዴራል ደረጃ መከላከያ በሚሰለጥንበት በቅርብ ርቀት ሰራዊት ላይ ያለውን ፋኖን ማሸነፍ ባይችል በተለያዩ ከባድ መሳሪያዎች ታጅበው በመውጣት የህዝብን ንብረት በመዝረፍ ስርዓቱ ምን ያክል ደካማና የፈሪዎች ስብስብ መሆኑንም አሳይቷል ተብሏል። ይህ በእንዲህ እንዳለ በሌላ ግንባር በላይ ዘለቀ ስምንተኛ ክፍለ ጦር በትላንትናው ዕለት በሸበል በረንታ ወረዳ የእድ ውሃ ከተማ መሽጎ የሚገኘውን የአገዛዙን ኃይል ወርጎና አካባቢም ቀበሌ ወይን ውሃ ጎጥ ላይ በደፈጣ ሽፈራው ገርባው ብርጌድ የአገዛዙን ኃይል በመበተን ከጠዋቱ ሶስት ሰዓት እስከ ስምንት ሰዓት ተኩል ድረስ የቆየ ውጊያ በማድረግ የአገዛዙ ይጠቀምበት የነበረውን ወታደራዊ ፓትሮልን ከጥቅም ውጪ በማድረግ አምስት የአገዛዙን ኃይል እስከ ወዲያኛው በመሸኘት ስምንት ቁስለኛ በማድረግ ከፍተኛ ድል መቀዳጀቱንም አስታውቋል። በሌላ በኩል የብልጽግና ኃይል እየከዳም ፋኖን መቀላቀሉንም ቀጥለዋል። የብልጽግና ኃይል ላይ ይሰሩ የነበሩ አካላት አብራጃት ብርጌድን ተቀላቅለዋል። በትናንትናው ዕለት አንድ መቶ መሪ የመከላከያ ባል ነበረም ከኮርክ ከተማና ሁለት ሚሊሻዎች ከሌላ መገጂም ከተማ በመውጣት የአፋ በሃ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር የአብራጃት ብርጌድን ተቀላቅለዋል። በሌላ ሰበር ዜናችን ፋኖ አዲስ አበባ አራት ኪሎ ኦፕሬሽን ዳግማዊን አሁሰናይ በሚል ቅድመ ዝግጅት ጀምሯል በሚል በትላንትና ሁለት የሀገሪቱ የጸጥታ ምክር ቤት አስቸኳይ ስብሰባ ማድረጉ ተሰምቷል። ይህ የጸጥታ ምክር ቤት የፌዴራል ፖሊስ፣ የመከላከያ ሰራዊት፣ የአዲስ አበባ ጸጥታ ቢሮ እንዲሁም የደህንነት ቢሮውን እያካተተ ሲሆን በትላንትና ሁለት አስቸኳይ ስብሰባም ተቀምጠዋል። ይህ ፋኖ ኃይሎች ኦፕሬሽን አዲስ አበባ አራት ኪሎም ዳግማዊ አሁሰናይ በሚል አዲስ የተጠና ኦፕሬሽን በአዲስ አበባ ለመፈጸም ቅድመ ዝግጅት ላይ ናቸው የሚል መረጃ ደርሶኛል ያለው የደህንነት መስሪያ ቤቱም አስቸኳይ ስብሰባ በመጥራት ጸረ ኦፕሬሽን እቅድ ማውጣት መጀመራቸውም ተነግረዋል። ከዚህ ቀደም የፌዴራል ፖሊስ ኮሚሽኑ ጄኔራል ደመላሽ ቁጥራቸው የበዛም የፋኖ ቡድን አባላትን የተጠና ስራ ሊሰሩ በአዲስ አበባ ሲንቀሳቀሱ ያስኳቸው የሚል መግለጫም ሰጥቶ ነበረ። ነገር ግን ባደረግነው የማጣራት ጥናት የፌዴራል ፖሊስ ኮሚሽኑ የ ፋኖ ቡድን አባላት ያዝን ብለው ቢናገሩም በተጨባጭ የተያዙ ሰዎች ምንም አይነት ከፋኖ ጋር ግንኙነት የሌላቸው የአዲስ አበባ ነዋሪ ሲሆኑም መንገድ ላይ በሚደረግ የስልክ ብርበራን በስልካቸው ላይ የፋኖ ምስል ይዘው እየተገኙ እንዲሁም በቤታቸው የፋኖ ዘፈኖችን ከፍተው እየተገኙ እንዲሁም ከአማራ ክልል አዲስ አበባ ሰርቶ ለመለወጥ የመጡ ወጣቶች መሆናቸውን አረጋግጠናል። ታዲያ ይህ ፋኖ ሊሰራው ነው የተባለ ኦፕሬሽን ያስደነገጣቸው የአገዛዙ የጸጥታ ኃይሎች ያገኙ ትን በማፈስ ላይ ናቸው ሲሉ የመረጃ ምንጮች አጋልጠዋል። ከሰሞኑን በብሔራዊ ቴሌቪዥን በየቤቱ ከፍተሻ የዘለለ ብርበራ እንደሚኖር ለህዝቡ በግልጽ አሳውቀዋል። የአዲስ አበባ ፖሊስ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን ለመቆጣጠር ጥብቅ ቁጥጥርና ፍተሻ ሊያደርግ ነው። የተለያዩ ባለፍተሻ አካላት ጋር በመሆን ህብረተሰቡን በማስተባበር በተለይ በተለይ ደግሞ በጥናት በተለዩ በቀረቡልን ጥቆማዎች መሰረት በጥናት በተለዩ ሰላም እና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎች ላይ ትኩረት እናደርጋለን። ለመቆጣጠርና አጥፊዎችን በቁጥጥር ስር ለማዋል አጥፊዎችን ብቻም አይደለም ተባባሪዎችንም ጭምር በህግ ቁጥጥር ስር ለመዋል ነው እንግዲህ የተጠናከረ ቁጥጥርና ፍተሻ የምናደርገው። ይሄን ለመስራት እንግዲህ የአዲስ አበባ ፖሊስ ያው ዝግጅቱን አጠናቅቆ ወደ ስራ መግባቱንና ስራውን እንደሚጀምር ለህብረተሰቡ ግልጽ መረጃ ለመስጠት ነው። ከሰሞኑ በብሔራዊ ቴሌቪዥን በየቤቱ ከፍተሻ የዘለለም ብርበራ እንደሚኖር ለህዝቡ በግልጽ በቴሌቪዥንም አሳውቀዋል። ይህ ሁሉ የፋኖ መጪ ኦፕሬሽን ደርሶኛል ከሚል የኢንሳ መረጃ በኋላ ነው። በዚህም ካለፈው ሳምንት ጀምሮ ጥብቅ ፍተሻና ብርበራ እንደሚደረግ እንዲሁም ከወትሮ በተለየ የወታደራዊ ስምሪት እንደሚደረግም ተነግረዋል። ስብሰባቸው በጥብቅ ዝግ ተደርጎ የተከወነ በመሆኑም የውስጥ ምንጮች ከዚህ በላይ መረጃ ባያገኙም ነገር ግን በቤተ መንግስቱ ከፍተኛ ድንጋጤም ተፈጥሯል። ከፍተኛ አመራሮች ከወዲሁም የማረፊያ ስፍራ ላልተወሰነ ጊዜም እንዲቀይሩ መመሪያ ወርዶላቸዋል። አድማጮች በመጨረሻ አርበኛ ዘመነ ካሴ ከነስብሃት ነጋ እንዲሁም ጀዋር መሐመድ ጋር በህዝባዊ ትዕይንቱ ላይ መሳተፉን ተከትሎ በማህበራዊ ሚዲያው ሰፊ ጥያቄም ፈጥሮ ነበረ። ታዲያ ከዚህ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባዩም ፋኖ ማርሸት ቆፍጠን ያለምላሽ ሰተዋል ሰጥተዋል ፋኖ ማርሸት ከኢኤምኤስ ጋር በነበራቸው ቆይታ በርካታ ማብራሪያ ሰጥተዋል። ቃል አቀባዩ የሰጡትን ማብራሪያም አድምጠን እንመለስ። ፋኖ ማርሸት ፀሐዩን አግኝቸዋለሁና። እና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት መመሪያ ኃላፊ ነው። ምናልባት ቅዳሜ ግንቦት ሰላሳ የተካሄደውን የተቃውሞ ትዕይንተ ህዝብ በተመለከተ አርበኛ ዘመነ ካሴ ታድሞበት ሀሳቡን ማስተላልፎ ነበርና ከአርበኛ ዘመነ ካሴ በኋላ ስብሐት ስለገባ እንዴት ነው ይሄ ነገር የሆነው? ስብሐት እና ዘመነ በጋራ እየሰሩ ነው ወደሚለው መደምደሚያ ተደርሱ። የተለያዩ ሀሳቦች ከዛም ከዚህም እየተሰጡ ነው። ይህንን ማጥራት አስፈላጊ ሆኖ ስላገኘ ነው። ምናልባት ብዙ ጥያቄም ስለቀረበልን ማብራሪያ ፈልገን ነው። ፋኖ ማሪሸት ስለ ጊዜ አመሰግናለሁ። የቅዳሜውን እንደተከታተልከው ምናልባት አርበኛ ዘመነ ካሴ ሀሳቡን በዘጠኝ ደቂቃ አካባቢ አቅርቧል። በብዙ ሰዎች ዘንድ አሳማኝም ተቀባይነትም ያለው መድረኩንም በአግባቡ እንደተጠቀመ ነው የገለጹት። ሀሳቡም እጥር ምጥን ያለ ወቅቱን የሚመጥን ብለው የገለጹትም አሉ። ነገር ግን ምናልባት ዘመነ ያንን ከተናገረ በኋላ ስብሐት በመግባቱ ሕዝብ ሳያውቀው ከበስተ ጀርባ የሰብሃትን ወይም የህዋትን ባህሪ የሚያውቁ ሰዎች አሁንም የአማራን ሕዝብ ጥቅም አሳልፈው የሚሰጡ የውስጥ ንግግሮች ጅማሮ የዛ ማሳያ ነው የሚሉ ወገኖች አሉ። የእናንተ ማብራሪያ በዚህ ላይ ምንድን ነው? አመሰግናለሁ ወንድማገኝ። እንግዲህ አርበኛ ዘመነ ካሴ ማለት በአንድ በትንት እያዳራጅ ማይክ ባገኘ ቁጥር እዚያች አዳራጅ ውስጥ ላሉ አምስትና አስራ አምስት ሰዎች አማራነትን ሲያስረዳ የተኛውን ትውልድ ሲቀሰቅስ የኖረ ሰው ነው። ስለዚህ ይሄ ከታች ከመሰረቱ ጀምሮ ሁለት እና ሁለት ሺህ ሰዎችን እያደራጀ ሚሊዮን ወጣቶችን ያፈራ ወደ ትግል ወደ ትግል ሜዳው ያመጣው መሪ በሚሊዮን የሚቆጠር ኢትዮጵያዊ በሚሊዮን የሚቆጠር ሌላ የዲያስፖራ ኮሚኒቲ የዓለም አቀፍ የስለላ ድርጅቶች የዓለም አቀፍ ዲፕሎማቶች፣ ፖለቲከኞች፣ መንግስታት ጭምር ትኩረት በሰጡት መድረክ ላይ እድል ሲያገኝ የአማራውን ኮዝ ለማስረዳት ይህን እድል አለመጠቀም አይችልም። አይደለም እዚህ እንደዚህ አይነት መድረክ ላይ፣ በመቀሌ አደባባይ፣ በአዲስ አበባ አደባባይ፣ በሐዋሳ በጅማ አደባባይ፣ በኬንያ አደባባዮች ላይ የአማራን ኮዝ የአማራን የትግል ሁኔታ ስለ አብይ አህመድ ገዳይ ጨፍጫፊነትና ሀገር እያወደመ እያበላሸ መሆኑን የሚገልጽበት እድል ካገኘ ግሪን ስክሪን ነጭ ዋይት ስክሪን እየተዘረጋ ዘመነ ካሴ ይሄን የመናገር ግዴታ አለበት፣ እንደ ትውልዱ መሪ፣ እንደታጋይ፣ እንደ ድርጅት አመራ ስለዚህ፣ ጉዳዩ ከዘመነ ካሴ በፊት ማን ተናገረ፣ ቀጥሎ ማን መጣ የሚለው አይደለም። ዘመነ ካሴ ወደዚያ የቀረበው ምን ሊያደርግ ነው ነው ትልቁ ፖይንት። አንድ አብይ አህመድ የሚባለው መሪ ኢትዮጵያን ከየት ወደት እየወሰዳት እንደሆነ ለማስረዳት። ሁለት ኢትዮጵያ የገጠማትን ስቴት ፌደር ከምን ተነስቶ ወደ ምን እየሄደ እንደሆነ ሶስት የአማራ ጭፍጨፋ ስርዓት፣ ጭፍጨፋው በእነማን ተጀምሮ በየት አድርጎ ዛሬ እና አብይ አህመድ ላይ እንዴት እንደደረሰን አብይ እንዴት እያስቀጠሉት እንደሆነ አራት አማራው ከህልን አደጋ ለመትረፍ ምን ማድረግ እንዳለበት አስረድቷል። ሲቀጥል ሰላም ይምጣ ማለት ብሏል። አርበኛ ዘመነ ካሴ አብይ አህመድና ቡድኑ ለህግ ይቅረቡ ማለት ነው የሚለውን አረፍተ ነገር ያዘልኝ። ስለዚህ አርበኛ ዘመነ ካሴ እዚያ መድረክ ላይ የወጣው ከማንም ጋር ለመነጋገር ከማንም ጋር ለመደራደር ሳይሆን በአማራ ህዝብ ላይ የተደቀነውን የለውን አደጋ ለመቀልበስ የሚያስችል ፕሮግራም ይዞ ነው የወጣው። ይሄን ደግሞ በሚገባ አሳክቷል። እንደ ትውልዱ መሪ እንደ አንድ አብዮተኛ ታጋይ ይሄንን አድርጓል። ከሱ ቀጥሎ ማን መጣ? ከሱ በፊት ማን ተነጋገረ? ሁኬርስ የዘመን አጀንዳ አይደለም ይሄ ዋናው አጀንዳው የተሸከመውን ያለመውን አላማ አሳክቷል አላሳካም ነው እዛ ጋር ጎል መተናል። ይሄ ነው ጉዳዩ ግን ምናልባት በትግል ያው ስትራቴጂ ላይ ስልታዊ ጥምረቶች ይኖራሉ። በአካሄዶች ላይ ደግሞ አጠገብ ያለው ሰው እንዳይንጫጫ እንዳይጮህ መተማመንንም ይጠይቃሉ እና የፋኖ ኃይሎች በተለይ አማራ ፋኖ ብሔራዊ ኃይል ከአንድ ወጥ ቅርጽ ከያዘ በኋላ ምናልባት ከዛም ከዚህም የሚመጡ ነገሮችን በጋራ መመለሱ አግባብ ነው እና እንዲህ አይነት ነገር ሲቀርብ አሁን ይሄ የዚህ አብሮነት ኢትዮጵያ ያዘጋጀው መድረክ ላይ በአጠቃላይ የፋኖን አቋም በተለይ የአማራ ፋኖ ብሔራዊ ኃይልን አላማ ቀጣይ እስትራቴጂዎችም የሚያስረዳ አገር ከገባችበት ችግር እንዴት ትውጣ የሚለውም ሌሎችም ተደራሽ ለመሆን ጭምር ይመስለኛል እና ምናልባት ይሄንን መድረክ ዘመነ ተናጋሪ ሆኖ ጥያቄ ሲቀርብለት የሌሎች የጎንደሩም፣ የወሎም፣ የሸዋውም የሚያውቁበት ሁኔታ ነበረ ወይ በጋራ ተነጋግረው እንዲህ እንዲህ አይነት ሀሳብ አቅርብ መድረኩ ላይ ማን ይገኛል? ምናልባት ከትርፉ ይልቅ ጉዳቱ ያመጣል የሚለውን መዝናቸው፣ ያንን ለመተንተን ተሞክሮ ነው የቀረበው ወይስ እንደው የጎጃም የአማራ ፋኖ ነው በሚለው ነው? ለምን አንድ ወጥ አደረጃጀት እየመጣ ስለሆነ ዘመና ያቀረበው የጋራ ድምፅ ነው ወይ? ዘመነ እኮ ያቀረበው የአማራ የሚባለው ህዝብ ድምጽ ነው። የትውልዱ ድምጽ እኮ ነው። የትግሉ ድምጽ ነው፣ አጠቃላይ ስለዚህ ወሎ ያለው ተወካይ ጎጃም ያለው ተወካይ ሸዋ ጎንደር ያለው ተወካይ ወይም ሌላ አሜሪካ ያለው ተወካይ ድምፅ አይደለም። በአጠቃላይ በመላው ዓለም የሚገኘው የአማራ ህዝብ ድምፅ ነው ዘመነ የተናገረው። ያ ድምፅ ይሄ ነው መልሱ። ከምናልባት አቶ ስብሃት በተገኙበት መድረክ እንዴት ይገኛል የሚል ጥያቄ እየተነሳ ነው። በተለይ አቶ ስብሃት እንደሚታወቀው የአማራ ህዝብ ላይ ያላቸው አቋም ይታወቃል። ማህበራዊ ረፍት የምንሳት ኒኩለሱን የዋት ኒኩለስ የሚባል ሰው ነው ስብሃት እና በዛ ደረጃ የሚታዩ ሰው ባሉበት መድረክ እንዴት ተገኘ ወይስ ተናጋሪዎቹን መጀመሪያ ያውቅም ነበረው ወይ ለእሳቸው ምላሽ መስጠት አልነበረበትም የሚል ጥያቄ ሊነሳ ይችላልና አሁንም ከአማራ ህዝብ ጥቅም አንጻር የአቶ ስብሀት መገኘት የአማራን ህዝብ ጥቅም አሳልፎ እንደ መስጠት ይቆጠራል የሚሉ የፋኖ ደጋፊዎች አንዳንዶቹ ሲናገሩ የተሰማበት ሁኔታ አለ የሚጽፉም አሉ እና ማህበራዊ ሚዲያው ላይ ውዝግቦች ተፈጥረዋል ይህንን ውዝግብ ለማጥራት ነው እንግዲህ አንተም ይህን ማህበራዊ እንድሰት ይፈለግ ነው እና እዚህ ጉዳይ ላይ መጨረሻ አስተያየት ስጥና ላሰናብ። ውዝግቡ አልተፈጠረም፣ ውዝግቡ ነው የተፈጠር ነው የሚሉትና ለማወዛገብ የሚሞክሩት ከዚህ የህሉና ትግል በተቃራኒ የቆሙ ሀይሎች ናቸው። የአማራው የብሔርተኝነት ትግል ተቀጣጥሎ አሸናፊ ሆኖ አማራውን እና ኢትዮጵያን ባላንስ አድርጎ እንዳይቀጥል የሚፈልጉ ግንጥል ተገንጣይ የፖለቲካ አቋም ያላቸው እዚህ አራማጆች ናቸው አጀንዳ ለማራገብ ኔጌቲቭሊ ለመተርጎ ሙከራ የሚያደርጉት እንጂ ትክክለኛው የዚህ ትግል ደጋፊ፣ የዚህ ትግል ባለቤት፣ የዚህ ህሊና ታጋይ የሆነው ህዝብ እና አማራው፣ ትክክለኛው አማራ ዘመነ ካሴ እዚያ መድረክ ላይ ወጥቶ የተናገረውን ነገር ደፊኔትሊ ማግኒፋይ ሲያደርግ ነበረ፣ ሲያጎላ ሪፍሌክስ ሲያደርግ ነበረ። በትክክል ለምን ዘመነ ካሴ ኤቱ ዚ የተናገረው ነገር በትክክለኛ አማራ የደረሰበት ስርዓታዊ ጭፍጨፋ እና አብይ አህመድን ለህግ በማቅረብ መጠናቀቅ እንዳለበት ስላስረዳ፣ ስለዚህ ማንም ተገኘ ማን አለን የዘመነ ካሴ አጀንዳ ወይም የኛ ጉዳያችን እዚያ መድረክ ላይ ስንታይ ይዘን የምንቀርበውን ጉዳይ ነበረ የተጨነቅንበት። ያ ጉዳይ ቀርቧል። ያ ጉዳይ በደጋፊያችን ዘንድ በትግሉ ገጽታ ዘንድ በአማራው በዚህ በሚካሄደው የህልና ተጋድሎ ዘንድ ከፍታን አመጥቷል። አንድ፣ የዘመነ ካሴን የዚህ አብዮት መሪነት ከፍ አድርጎ አረጋግጦልናል። ሁለት ኮዛችን ሚሊዮኖች በቀጥታ ስርጭት በሚከታተሉት እንደነገርኩ ከዓለም አቀፍ መንግስታት ጀምሮ እስከ ታችኛው ዓለም አቀፍ ማህበረሰብ ደስ እንዲሰማ ሆኗል። ኮዛችን የአማራውን ኮዝ ከፍ ያደረገ መድረክ ሆኖ አግኝተነዋል። ይኸውልህ አንዳንድ ፖለቲከኞች ምን ይላሉ መሰለ፣ ስም ባልጠቅስልን ፍሬ ሀሳብ ካለህ የምትነግረው ሰው ብታጣኳን ለአፈሩ ቆፍረ ንገረው። የነገርከው ፍሬ ሀሳብ ችግኝ ነው በቅሎ ዛፉ ነው አፍርቶ ሌሎችን ይመግባል ይላል። ስለዚህ አርበኛ ዘመነ ካሴ በጠባብ አዳራሽ ለአምስት እና ለአንድ ሺህ ሰዎች ስለ አማራ አይሰማም ወይ ሲል የኖረ ሰውዬ ሚሊዮኖች በቀታ ስልጭ ሲከታተሉት ይህን መልዕክት አለማስተላለፍ አይችልም፣ አይችልም። እድል ባገኘበት ቁጥር የትኛውንም አጋጣሚ ባገኘ ቁጥር ዘመነ ካሴ ስለ አማራው ስርዓት አይጭፍጭፋ ስለ አማራው በደል ኢትዮጵያ እንዴት እየፈረሰች እንዳለ ማስረዳት አለበት፣ ግዴታውም ጭምር ነው እንደ መሪ። ይሄ ነው ይሄ። በዚህ መሀል ላይ እየገቡ ውዥንብር ለማምጣት የሚፈልጉ ሰዎች አንድ በዓላማ እኛን እየታገሉ ያሉ ሰዎች አሉ። ሁለት የራሱ የብልጽግና ሰዎች ናቸው። ሶስት የአማራው የብሔርተኝነት ትግል ሂዶ ሂዶ ሂዶ መዳረሻው ከእነሱ ፍላጎት ውጭ እንደሆነ ያሰሉ ድብቅም ግልጽም አደረጃጀቶች አሉ። እነሱ ናቸው ጫጫታ የሚፈጥሩት። እነዚህን ደግሞ በጣሰን ሰባረን እያለፍን ነው። አብዛኛውን እየሰበር ነው ነው ትንሽ ቀረናል። እሱን ሰብረን አማራውን ለመጨረሻ ጊዜ ራውንድ አድርገን ጠርንፈን ኢትዮጵያን ጭምር መናሻገርበትን የአማራውን ህሎና የምናረጋግጥበትን መንገድ እያመጣ ነው። ትግሉ ይቀጥላል። በዚህ ሁኔታ ነው ያለነው። በጣም አመሰግናለሁ ፋኖ ማንሽ ፀሐዩ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የህዝብነት ኃላፊ ለሰጠኝ ማብራሪያ በመስተመልካች ስም ከልብ አመሰግናለሁ ማንሽት እኔም አድማሽ ተመለካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። ለሌሎች እንዲደርስም ሼር አድርጎም በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር